ዘመነ ካሴ እንደ ጅብ ብልጽግናን ይበለዋል ሲል ተናግሯል። አንድ መሀይም ጀነራል ዘሜ የሳቱ ላንቃ የጠቦቱ ላንቃ ብትለ ይሻል የአረቄው ላንቃ የቁርጡ ላንቃ እያልኩ ቀይርላሉ። አንተ ዘሜ የሳቱ ጉማጅ የቁርጡ ጉማጅ በሉ። ደግሞ እነ ዘመነ ካሴ ደግሞ ጀነራል ምግብን ተሸክመው ሊገቡላችሁ ነው። የወሎ ትግር ምሬና ኮሎኔል የሚባሉን ዱቄቶች ይዞ የትም አይደርስም። እዚህ የዘመነ ካሴ ደጋፊ ባናት ተዘግዝቀ እንዳርጋው በዳሶ ልጨፈር ትችላለ በመቼ አንድነት በነዘመነ ዘመነ ካሴ በነ ምሬ ወዳጆ እና በሌሎች አንዳንድ ባንዳ ጎንደሬዎች የተከፈተ ጦር ነው። ብልጽግና መተን ትግ ተሸክም ያሉ ሰው ነው። የበግልጽ መረጃው በእጃችን አለ። የበላይ ዘር የቴዎድሮስ ዘር እያልኩ መዋሸት አልፈልግም። አማራ ነው፣ እውነታውን ነግሬ፣ ግን ለዲያስፖራው ለሀገር ውስጥ አማራ መስማት አለበት። ዘመቻ አንድነት የተባለው የትግሬዎች የህዋቶች የሻቢያዎች ሴራ ነው። አማራን በድጋሜ የማውደም ብልጽግና በደንብ እንዲያውድመን ነው። የነዘመነ አካሄድ ስህተት ነው፣ አንቀበለውም። ሽሬ ላይ ሄዳችሁ ተሰብስባችሁ ከነ ጀነራል ምግበ ጋር የመጣችሁ ተኩስ አያዋጣም። ክልሉን ግን ያዋድሟል። 3 ሚሊዮን የማይሞላን ትግሬስ መሸከም ምን አመጣው? እኛ 70 ሚሊዮን ነን፣ 60 ሚሊዮን ነን። ይሄ በግልጽ መጋለጥ አለበት፣ በእኛ በአማራ ፖለቲከኞች ነው መጋለጥ፣ መጋለጥ። እንደዚህ ካውንተር አታክ እናረጋቸዋለን። እነ ዘመነ ካሴ ማናታችሁ? ዘግዝቀን እንቃወማለን። ምንም አታመጡ ምክንያቱም አማራ ነው። ምንም ልታመጣችን እያንዳንድ በዚህ የዘመነ ካሴ ደጋፊ ማናተ ተዘ አማማራ ማንም አልፈራ የ26 ዓመት የፖለቲካ ልምድ ያለ ወጣት ነው ይሄ። ስለዚህ ዘመቻ አንድነት የጥፋት ተልኮ ነው፣ የትግሮች ተልኮ ነው። የተፈለገው የማኦሴቲንጉን የማኦሴቲንግ የቻይናውን መሪ ፕሪንሲፕል እኛ መከተል ሲገባ ሁለቱ ጠላቶቻችን አጋጥመን ወደ አራት ኪሎ መሄድ ሲገባል፣ ያንን ትተው በአንዳንድ ግንኙነት ከህዋት ጋር አድርገው ኮሎኔል ሲፈቱ ከርመው ነጭ እንጀራ እያበሉ ኦሮሞን ሲፈቱ የከረሙ የፋኖ መሪዎች ከህዋት ጋር ተደራድረው እየመጡ ነው። ልክ እንደ ሰሜን ወሎና እንደ ሰሜን ጎንደር የድሮ የ1983 አህዮች ዛሬም የአማራ በተለይ ከጎጃም የመጡ ሰዎች ትግሬን ይዘውት እየመጡ መሆኑን መጋለጥ አለበት። አንታገሳችሁም። ይሄ የጠላታችን የጥንት ጠላታችን የሻቢያና የትግሬ ህዋት ሴራ ነው። አማራን የማጥፋት ተልዕኮ ነው። የፋኖ መሪዎች አውቀውም ሳያውቁ የሚያደርጉት ይሄ ስህተት ነው ነው አውቆ ሊያደርገው ይችላል። በግን እያወቁ ነው የሚያደርጉት። ምን አገባን ዮሐንስ ሁለት ጊዜ ጎጃምን ቢያጠፋው ምን አገባን? እኛ ለስልጣንና ገንዘባችን ከቀጠለን ካስቀጠለልን ምን ችግር አለው? የሚል የጎጃሞች ተሳትፎ ያለበት ዘመቻ አንድነት የጥፋት ተልእኮ እነ መሬ ወዳጆ የሚያቀናብሩት ህወሓትን ተሸክሞ ወደ አራት ኪሎ የመምጣት ዘመቻ ነው። ይህንን ኦሮሞን ብልጽግና ማወቅ አለበት። አማራ ህዝባችን ሲጠፋ ዝም ብለን አናይም። በቃ አሁን ከዛሬ ጀምሮ ቀጥላለሁ። ምን እንደምታመጣ ያለው፣ የገረድ ስብስብ የዘመነ ካሴ ተከታይ ገረዶች ምንም አታመጡ እበት ለቅላቂ ምንም ሊያመጣ አይችልም፣ ፖለቲካም አይችልም። የተመስገን ጥሩና አለቅላቂ ምንም ልታመጣ አይችልም። የምሬ ወዳጅው አሽቃባጭ ዴዴ ምንም አታመጡ። እኔ አማራ ነኝ። ክህደት ነው እየተፈጸመ ያለው። ዘመቻ አንድነት የፋኖ መሪዎች ህዋትን ተሸክመው የማምጣት ተራውን ፋኖ አሳስተው ህዝቡን አሳስተው ትግሬ ጠላታችን ወደ መሃል አገር የመገስገስ ሁኔታ የከፈተ ነው። ይህን የአማራ ህዝብ በንቃት ተከታትሎ ስናይፐሩ መንሳት አለበት። ትግሬን ተሸክሞ የሚመጣ ማንኛውም ኃይል የፋኖ ኃይል መገደል አለበት። ፒሪድ አስረግጬ ነው። ስለዚህ ዘመቻ አንድነት የጥፋት ተልዕኮ ነው። የትናንቱ አንድ መቶ ተራሮች የት ተረሳ? የእነ ዘመነ ካሴ አንድ መቶ ተራሮች የት ገባ ብላችሁ ጠይቁ። አንድ መቶ ተራራ ማለት አንድ መቶ ቀን ማለት ነው። የት አሉ ዝናቡ ወጥቶ አምስት ክላሽ ሶስት ክላሽ አንድ ምናምን ሰው ማረክም ብሎን ነበር እንደማያዋጣ ስገልጽባቸው አይ ላይሳካም ሊሳካም ይችላል ብሎ እና ውጣ ብሎ አፍነው አውጥተው እየተናገረ ነበር ዝናቡ ተገዝቷል በገንዘብ የድሮ ጀግናው ዝናቡ ዛሬ የለም ትናንትና ከእዝ በፊት የነበረው ባህር ዳርን ለመያዝ ያኮበኩበው ዝናቡ ዛሬ በገንዘብ ተገዝቱ የለም ሰባ አብረውታል? የትናንቱ ባህር ዳር መያዝ ዛሬ የለም። ቋራ ነው ፋኖ፣ ገሚሱ እጅ ሰጥቷል፣ ገሚሱ ወደ ሊቢያ እየተናደደ ሸሽቷል። ይህን ያደረጉት የፋኖ መሪዎች ናቸው። እነዚህ በአስቸኳይ መባረር አለባቸው። የአማራን ጥቅም አሳልፈው የሚሸጡ ሰዎች እየታዩ ነው። ዘመቻ አንድነት እውነት ነው። በትግሬ ሰዎች፣ በፋኖ መሪ በሚባሉት የተቀነባበረ ጦርነት ነበር። ይሄንን ትግሬዎች በበላይነት የመሩት ህዋት በበላይነት የመራው ነው። ብልጽግናም ሊያውቅ ነው ማፈራረስ አለብን። እነዚህ ጠላታችንን ሁለቱን ትግሪዎች ተሸክሞ መምጣት ከዚህ አይቻልም። የጥንቱ ወይም የትናንቱ አንድ መቶ ተራሮች የት ደረሰ ብላቸው፣ የጎጃም ሰዎችን ጠይቋቸው፣ መልስ የላቸውም። መቶ ተራሮች ማለት አንድ መቶ ቀን ማለት ነው። እኔ ፖለቲከኛ ነኝ ብዬ አስባለሁ። ማንም ምን ሊሸውደኝ አይችልም። እኔ ደግሞ ይህን ያህል ዘመን ለአማራ ደምቼ በልክስክስ ነገር እኔ ምናምን እንደናንተ ተልከስክሼ የአማራን ትግል አልሸጥም። በስነ ስርዓት ፖለቲካውን ሰራው ነው። አማራ ጀሮን ከፍተ ስማኝ፣ ዛሬ የምነግርህ ያንተ የመጨረሻ ቀን ነው። መቶ ተራሮች የሚባለው የት ሄደ? በዘመቻ አንድነት ቀይረውታል፣ በትግሬ አንድነት ቀይረውታል፣ በሻቢያ አንድነት ቀይረውታል ህዋትን የጋራ ጠላታችን ብልጽግና ነው በሚል ተሸክመው እየመጡ መሆኑን ነው። ዘመነ ካሴ በግልጽ እያየሉ። እያየን ነው እኛ። ዋርናት ፎርስ ግሬድ ባይ ዘ ወይ፣ እኛ እኮ መሰረተ ትምህርት አለ መጽሐፍ እናነባለን። የኢትዮጵያን ፖለቲካ በስነስርዓት እናውቀዋለን። የአማራ ፋኖ ምን ደረጃ እንዳለ በእጃችን ነው ያለው መረጃው ምን ያህል ጦር እንዳላቸው። የምጠጡትን ጠርሙስ እየቆጠራችሁ ነው። ለነገሩ ዘመነ ካሴ ሰባ ሽፋኗ አለኝ ትላላችሁ። የምጠጡት የቢራ ጠርሙስ ቁጥር ሊሆን ይችላል። ሰባ ሺህ ጦር አለኝ የአገሪቱን መንግስት ማስወገድ ትችላለህ? ለምን ጎጃሚው ብቻ አይዘምትም? ጎንደርን ለምትጠብቀዋለህ? ጎንደር እምቢ አለን፣ ጎንደር እምቢ አለን ትላለህ። ሰባ ሺህ ጦር አለኝ ብላለሁ። ዘመነ ካሴ ቀጥላኒ አትሄድም። የፖለቲካው መሐንዲስ እዚህ ጋር ነው ያለሁት። ቂጥን አዝለ የምትዞር የፋኖ መሪ ምንም አታመጣም። የትም እንደማትደርስ አይተንሃል። ጎንደሬውም የትም አይደርስ ፋፍዴን ሀፍ ያፋኗ አንድ ድርጅት አፋሃድ ምናምን እያለ ይደናቆራል በዱኳ የምትፈርም እርሳይ ተስፋ የምትባል ጋለሞታ ይዞስ የት ይደርሳል የጎንደር ትግል የወሎ ትግል ምሬና ያን ኮሮ መነሳት አለባቸው እነዚህ ሰዎች ሁሉ በአዲስ የፋኗ አመራሮች መቀየር አለባቸው የትም አይደርስም የትግል ብያቸው ነበር ወድቋል። አሁን የትም እንዳልደረሰ ሲታወቅ ትግሬን እየተኮሰ የጥንት ጠላታችንን ትግሬ ተኩሶ ወደ አራት ኪሎ ይዟቸው እንዲገባ አየው አየኸው። ጎጃሜ ትናንት ሰሜን ጎንደርና ሰሜን ወሎ በ1983 አጋሜን ተሸክሞ ገባ። አሁን ደግሞ ጀነራል ምግብ በማለት ማራዝ ቀንደኛ ጨፍጫፊ በኢትዮ ኤርትራ ጦርነት ጊዜ እኮ የተማረከ ነው ተማርኮ ከእስር ቤት ያመለጠ እኮ ነው። ይሄ ነው እንግዲህ አዋጊ ተብሎ ዛሬ ደግሞ አማራ ሊያስወድም የራሱን ጥቅም በአማራ ላይ ወደ አራት ኪሎ ተሸክሞት የአማራ ህዝብ እንዲሄድ ዘመቻ አንድነት የሚባለው የትግር ትግሬዎች የሚሳተፉበት ጦርነት ነው። ይህንን አብይ አምር ሊያውቅም ይገባል። በግልጽ እናጋልጣቸዋለን። ትግሬ እየመጣ ነው። የምንጠላው ህዋት ሀያ ስምንት ዓመት የጨፈጨፈን ህዋት እየመጣ ነው ይህን መስማት አለበት። የሚቃወሙ ወጭቷቸው ወይ ማህይም ናቸው፣ ወይ ካድሬ ናቸው፣ ወይ ሆዳም ናቸው። ኢትዮ ፎረም ጀነራል ምግበን አቅርቦታል፣ ኢንተርቪው አድርጎታል። ለምን ያደረገው ይመስላቸዋል? እኛ ስላጋለጥ ነው። ኮቱ ቅርጭምጭምቱ ላይ የደረሰ የትግሬ ማህይም ጀነራል ዘመነ ካሴ ብልጽግናን እንደ ጅብ ይበለዋል ብሏል። ውሸት ነው። ዘመነ ብልጽግና እንደ ጅብ ሊበላው ይችልም። የሌለ ጀግንነት የሰጡት ውሸት ነው። የትም አይደርስም። ዘመነ ካሴ የትም እንደማይደርስ እኔ ያውቀዋለሁ። አማራን እያታለልክ ነው። ዘመነ ካሴ ማርሸት እያታለልክ ነው። ምሬ ወዳጆ እያታለላችሁ ነው። እኔ ያውቃቸዋለሁ። ከኔ በጄ እኮ ነው ያላቸው። በእናንተ ሰርክል ውስጥ ነው እየተንቀሳቀሱ ያለሁት አረቀ ቤት ነው የምታመሹት እናንተ ከተማ ውስጥ ነው ያላችሁ እናንተ የትም አትደርሱ አትደርሱም ዘመነ ካሴ ብልጽግናን እንደ ጅብ ይበላዋል ብቻውን የኔን እርዳታ አይፈልግም ምግበ ማነህ ምግበ ለመሆን እኮ ሐዋት ነው የአማራ ቀንደኛ ጠላት አጥፊ ነው እኮ እንዴት ከዘመነ ካሴ ጋር ተገናኘ እንደ ልታደንቆች አልክ አብረ ስለምሰራ ነው የአማራ ሕዝብ ሊረዳ ይገባ። ሼር አርጓ። ለምን ትፈራለህ? አንቅዘና ለምን ትፈራለህ? ጎጃሜ ልክስክስ አሁን ይደበቃል። ታዩታላችሁ። አሁን ጎጃሜ እየቀዘነ ነው። ጎጃሜዎች አሁን እየቀዘናችሁ ነው። ይኸው እየቀዘነ ነው። ጠቅላላ እውነታው ስለመጣበት አይፈልግም። ቅዘና ሼር አርግና ተነጋገርበት። አሁን ይኸው ሼር ማድረግ እኮ አይፈልግም ለምን? ጎጃሜ ከትግሬ ጋር ጊጥ ቂጡን ገጥሟል። ይሄን ደግሞ አንገቴን ትቆርጠኛለህ እንጂ አልመለስልህ። ሐዋትን መሸከም አይቻል። ተነጋግረናል ብዙ ጊዜ በስልክም። ከእኛ ጋር መቅረብ አይፈልጉም፣ ይፈራሉ። በጣም ነው የሚፈሩኝ። እኔ ፊቴ ላይ መነጋገር አይችልም። ዘመነካ ሲያሁን ቢመጣ ብዙ ጥያቄ አነሳበታለሁ። አይመጣ ተጣሃላል አሰርክ ጨርመ ክሉና ድማ የትግሬ ተላኪዎች እያልኩ ነው። ሽሓ እኔ ጨረቃ ላይ አልቀርም። በአንተ ገንዘብ የምትተዳደር መሰለህ? ጨረቃ ላይ ያሉታ አልቀረም። ለአንተ ነው የምታስበው። እኔ ጨረቃ ላይ ወጥቼ አላውቅም። ጨረቃ ላይ ቀጣይም አልወጣም። አንተ ነህ እንዴ የምትመግበኝ? አንተ ነህ እንዴ ልጆች የምታሳድጋቸው? አንተ ነህ እንዴ ንግድ የከፈትክልኝ? የምን አባት ከጨረቃ ላይ ሞተው ታጥቆች ናቸው እነዚህ። የጎጃምን ሕዝብ የገበሬውን ብሶት የጨመሩ ናቸው እነዚህ። ስለዚህ ዘመቻ አንድነት የጥፋት ተልእኮ ነው፣ የህዋት ተልእኮ ነው፣ የህዋት አጀንዳ ነው። ክልሉ እንዲወድም ብልጽግና እንዲወድም እኮ ነው። የቀረችው ክልል ለአማራ እንድትወድም ማለት ነው። የአማራ ክልል ይባላል። አማራ ጃኬቱን አውልቆ እንዲለምን ይፈልጋሉ ትግሬዎች። የማኦሴትን ግን የቻይናውን መሪ ፕሮጀክት ነው የተጠቀሙብን ህዋቶች፣ ሻቢያዎች ክልሉ እንዲወድ ማድረጉ የእነሱን ችግር ፕሪቶሪያ ሄደው ፈታው። የአማራ ችግር እንኳ በርቅ እንዳይፈታ ነው ያደረጉት። ኦሮሞና ብልጽግና መንግስት ሆነዋል። ስናይፐር እያመጣ እያስታጠቀ የአማራ ሴቶች በአንድ አመት ተኩል ውስጥ ምን ያህል ኤች አይ ቪ እንደተያዘ ታውቃላቸው። የኦሮሞ ወታደር፣ የደቡብ ወታደር ኮንዶም አያደርግም። ስንት እህቶቻችን እነ ዘመነ ቃሴ ያስደፍራቸዋል። ስንቶቻችን እነ ዘመነ ቃሴ ያስደፍራቸዋል። ነገሩ ጥርሳችን አነቃንቀዋል። አርበ ደብዳሉ እንደዚህ መረጃ ላማ ነው። ከሰማችሁ ስሙ። ነገ መጣችሁ ደግሞ ሞጣ ብሎ ነበር ብትል ከወደቅ በኋላ ነው። ይሄን ዘመቻ አንድነትን የጥፋት ኃይል አማራ ሊከታተሉ ይገባል። ፋኖች፣ በተለይ ጀግና ፋኖች፣ ይሄን መደገፍ የለባቸው ሰሜነኛ አንድነን የሚባለው ለጥፋት ነው። አራት ኪሎ ተሸክመናቸው እስከሚገቡ ድረስ ነው። ሁለት ዓመት እኮ አማራ ጨፈጨፈን፣ ፋኖ ጨፈጨፈን እያሉ ሲፎክሩ የከረሙ ናቸው። ትግሬዎች ነገ ወደ አራት ኪሎ ቢመለሱ አንድ አማራ በሕይወት አይኖረው። ይውልሲ ይውልሲ፣ እኔ አሜሪካን አገር ነው የምኖረው። ታዩታላችሁ። ምን ባዕዴን ይመስለን? ስላጋለጥኩ ነው። ባዕዴን እኮ አማርኛ ተናጋሪ አማራ ነው። አይደለም አማርኛ ተናጋሪ ትግሬ፣ ይቅርታ፣ አማርኛ ተናጋሪ ትግሬ እኮ ነው ባዕዴን። እኔ በትግሬን እኮ የተቃወምኩ ነው። ምን አባት እኔ ምኔን ይመስላል? ባዲ ባዲ እና ያልከኝ ሰውዬ ምኔን ይመስላል? ስላጋለጥኩ ነው። ዘሜ ይችላል ትለኛለ። ዘሜ ያረቄ ጉማጅ ብየዋለሁ፣ የጠቦት ጉማጅ ብየዋለሁ። ነው እስኪያስረግጭ ነው ነገር ምን እንደምታመጣ ያህል ውሸት ነው። ህዋትን እየጠበቁ ነው። ዘመቻ አንድነት የጥፋት ተልእኮ ነው። አማራን የማጥፋት ተልእኮ ነው። ሼር አድርጉት፣ ይስማው ህዝቡ፣ ይስማና ይፍረድ። አማራ የአማራ በተለይ የጎጃም ወጣቶች ፋኖች የነ ዘመን አካሄድ ህዋትን ተሸክሞ የማምጣት ነው። ምን አገባቸው እነሱ ንብረታቸው ከተጠበቀ ያጠራቀሙት ገንዘብን መብላት ነው የሚፈልጉ እነሱ። ለአማራ ያስቡ ሁለ ብልጽግና ብቻውን ይበለዋል ያለ እኛ ስናጋልጠው፣ በመረጃ ቲቪ ላይ የቀረበው ጀኔራል ምግብ የተባለ የአራተኛ ክፍል ፊደል ተራራው ነው ስለተነቃበት ዘመንን እሱ እንደማይደግፍ የፋኖ መሪዎች ጋር እንደማይገናኝ ለማስመሰል የተጠቀመበት ንግግር ነበር። ይሄ መሐይም ደግሞ እኛ ሊሸውደን አይችልም። ምግበ አራተኛ ክፍል ያልደረስክ የህዋት ወታደር እኔ አማራይቱን ልጅ ሊሸውደኝ አይችልም ነው። ኢትዮፎረም የህዋት ልሳን ነው። ለቃችሁ ውጡ። መስማት የለባችሁም። ህዋት እንዲተርፍ እውነተኛ መረጃ የሚመስል ነው የሚነግረው። ለአማራው ደደብ ሾርት የሚመሪ ናቸው። ትናንት የተሰራባቸው ስለማታውቁ አይፈረድባቸው። አማራን ከኢኮኖሚና ከፖለቲካ ውጭ አድርገውታል። በሌላ በኩልስ የብልጽግና መንግስት አጋልጦታል። ጀነራል ምግብ የተባለው ለማስተባበል ነው የወጣው። አብይ አህመድም አጋልጦታል። በ983 ዓ ም እንደምታስታውሱት የሰሜን ወሎ እና የሰሜን ጎንደር አርሶ አደሮች ህዋትን ተሸክመው አመጡት። ዛሬ ደግሞ ከ35 ዓመት በኋላ የጎጃም ህዝብ ጎትቶ ሊያመጣብን አብሮ እየተዋጋ ነው። ይህን መለው አማራ ሊያውቅልን ይገባል። የጎጃም ህዝብ ምኑ ተነካ? መሀል ከተማ ነዋ፣ መሀል ሀገር ነዋ። እንደ ጎንደሩ፣ እንደ ሰሜን ጎንደር፣ እንደ ሰሜን ወሎ አልተነካም። እነሱም ቆባቸው ከሀዲዎች መሆናቸው ነው።